በማህበራት በዩኒዮኖችና በአርሶ አደሮች አማካኝነት ለበዓል የሚሆኑ የፍጆታ ምርቶችን በተመጣጣኝ ዋጋ መቅረባቸውን የሲዳማ ክልል ህብረት ሥራ ኤጀንሲ ምክትል ዳይሬክተር አቶ ወንደሰን ቦልክ አስታውቀዋል። በዋና ዋና ከተሞች አዋሳን ጨምሮ በዋናነት እኛ ፎከስ አድርገን እየሰራን ያለ ነው። ከፍተኛ የህዝብ ክምችት ያለበት ከተማ ከመሆኑ ጋር ተያይዘው አዋሳ ከተማን መነሻ አድርገን ይርጋለም ከተማን አለታ ወንዶ ከተማ ለኩ ዳዬ እነዚህን መወር ደግሞ የተወሰኑ የገጠር ወረዳዎችንም የገጠር ግብይት ማዕከላትንም አድሬስ በማድረግ አጠቃላይ ያው ባለሙያዎችን መድበን እነዚህ ነገሮች አሁን ሬዲ የሆኑ ናቸው። ያቀረብኩት ወደ ጤፍ ብቻ ሰባት ሺ ስድስት መቶ ኩንታል በአሁን ሰዓት ሬዲ ነው አክሰስ የተደረገበት ሁኔታ ነው ያለው። እንደ ምክትል ዳይሬክተሩ ገለጻ የተለያዩ እህሎች እንዲሁም ገብስ፣ ቀይና ነጭ ሽንኩርት፣ ቅቤ፣ አይብ፣ እንቁላል፣ ስኳር፣ ዘይትና ሌሎች ምርቶች ለገበያ መቅረባቸውን ገልጸዋል። እነዚህ የግብርና ምርቶች በክልሉ በተለዩ 35 የገበያ መዳረሻዎች መቅረባቸውን ጠቅሰው በአጠቃላይ በማኅበራቱ አማካኝነት ለበዓል ገበያ 128 ሚሊዮን ብር የገንዘብ እንቅስቃሴ ይኖራል ተብሎ እንደሚጠበቅ አመልክተዋል። የተለዩ ሳ አምስት የገበያ መዳረሻዎች አሉ። የመንገድ ዳር ገበያም አለ። በእነዚህ ቦታዎች በነዚህ መዳረሻዎች እነዚህ ምርቶች ለተጠቃሚው የማድረስ ና በዋናነት የዚህ የገበያ የማረጋጋት ስራ ላይ ነው። በማህበራት አማካኝነት በስፋት የሚሰራው የህዝቡን እርካታ ለማረጋገጥ በዚህ ደረጃ እየሰራን ያለ ነው ና ኦልሞስት ያው እስከ 128 ሚሊዮን ብር በማህበራት ብቻ በዚህ በዓል ገንዘብ ገበያ ላይ ይንቀሳቀሳል ተብሎ ነው የሚጠበቀው። የሀዋሳ ከተማ ነዋሪ ወጣት ምህረት ሲሳይና ወይዘሮ ባንቺ አማረ ለማ በበኩላቸው ከዚህ በፊት በከተማዋ በተዘጋጁ የመንገድ ዳር ገበያዎች ለበዓል የሚሆኑ የግብርና ምርቶችን በተመጣጣኝ ዋጋ መሸመታቸውን ተናግረዋል። በገበያው ለበዓሉ የተለየ የዋጋ ጭማሪ እንደሌለ ገልጸው ቀደም ሲል በነበረው ዋጋ ምርቶች እየሸመቱ መሆናቸውን ገልጸዋል። ከገበያው አንጻር በጣም እንትን ያለ ነው፣ የወረደ ነው ዋጋውም ቢሆን ምንም ያን ያህል ጭማሬ የሚያሳይ ነገር የለውም። ዋናው ገበያ ሽንኩርት ነው። በጣም ምንም የበዓል ሁላ አይመስልም። ብዙ ብዙ ነው፣ እንደውም እየሸመትን ያለ ነው ሽንኩርት። እኔ በአሁኑ ሰዓት የመጣሁት ጤፍና በርበሬ ለማስፈጨት ነው። ሁሌ ከዚህ ውጭ አላስፈጭም። በጣም ቆንጆ ነው። ዋጋቸውም የተመጣጠነ ነው፣ ጥሩ ነው። ጤፋቸውም ቆንጆ ነው። እኔ እስካሁን የገጠመኝ ችግር ምንም አይነት ነገር የለም። አሁን ባለፈው ወርም ያስፈጨሁት አርባ ምንጭ አንድ ሺህ 332 ነው። አሁንም ዛሬ የሚያስፈጫውት እንደዛ ነው። ጤፉ እጅግ በጣም ቆንጆ ነው። የአትክልት ምርቶች ከማሳቸው አንስተው በኋሳ ከተማ በተዘጋጀው የገበያ ስፍራ እየቀረበ መሆኑን የገለጹት አርሶ አደር ሀያት ኑር ሁሴንም በገበያ ሁሉንም የአትክልት ምርቶች በተመጣጣኝ ዋጋ ማቅረባቸውን ገልጸዋል። መጪው የትንሳኤ በዓል ምክንያት በማድረግ የዋጋ ጭማሪ እንደሌለ ገልጸው ቀይ ሽንኩርት፣ ቲማቲምና ድንች በአርባ ብር እንዲሁም ነጭ ሽንኩርት በ320 ብር እየተሸጠ መሆኑን ተናግረዋል። ከመደበኛ ገበያ በተወሰነ መጠን ቅናሽ እንዳለውም ነው ያመላከቱት። በአሁን ሰዓት ለበዓሉ ደርሶ እያቀረብ ነው ያለው ሽንኩርት፣ ቲማቲም እና ቃሪያ ነው። አሁን የኔ ማሳ ደርሶ እየቀረበ ያለው ቅናሽ ከገበያውን ያልከኝ፣ ከገበያ በጣም ሰፊ ቅናሽ አለው። በአሁን ሰዓት በዚህን ሰዓት ከሰላሳ ብር በላይ ቅናሽ አለው።